ደህና መሆኔን እንዴት አውቃለሁ? ስሜትዎ በጣም ከከበደ ወይም የማያቋርጥ ከሆነ ጤናማ ላይሆኑ ይችላሉ። ምልክቶቹ የማይጠፉ ሐዘን፣ ሁልጊዜ መጨነቅ፣ ወይም በአንድ ወቅት የሚወዷቸውን ነገሮች ማጣት ያካትታሉ። የመተኛት፣ የመብላት፣ ወይም የማተኮር ችግር እንዲሁ ፍንጭ ሊሆን ይችላል። ሰውነትዎን እና ስሜቶችዎን ያዳምጡ ብዙውን ጊዜ መጀመሪያ ይናገራሉ። ደህና በማይሆኑበት ጊዜ ግንኙነቶች የበለጠ ከባድ ሊመስሉ ይችላሉ። ከሰዎች መራቅ፣ በቀላሉ መበሳጨት ወይም ማንም እንደማይረዳህ ሊሰማህ ይችላል። ባዶነት፣ ተስፋ መቁረጥ ወይም መጨናነቅ የማስጠንቀቂያ ምልክቶች ሊሆኑ ይችላሉ። እነዚህ ለውጦች ችላ ሊባሉ አይገባም። መንፈሳዊ ግንኙነት መቋረጥ የትግል ምልክት ሊሆን ይችላል። መጸለይን ካቆምክ መጽሐፍ ቅዱስን ከማንበብ ወይም ለቤተ የክርስቲያን ያለ ፍላጎት ካጣህ ይህ ከባድ ሕመም ሊሰማህ ይችላል። ነፍስህ እና አእምሮህ የተገናኙ ናቸው። አንዱ ሲሰቃይ ሌላውም ይችላል። እግዚአብሔር ሙሉ በሙሉ ይፈልግሃል፣ በሕይወት እንድትተርፍ ብቻ አይደለም። ደህና ነኝ? ብሎ መጠየቅ ምንም ችግር የለውም። እና መልሶችን ይፈልጉ። ነገሮች ትክክል ካልሆኑ የሚያምኑትን ሰው ያነጋግሩ። ቶሎ እርዳታ ማግኘት ቶሎ ፈውስ ያመጣል። እንክብካቤ፣ ድጋፍ እና ሰላም ይገባሃል፣ ምክንያቱም የህይወትህ ጉዳይ ነው።